በሥነ ስዕል ዘርፍ ለመሰልጠን ፍላጎት ያላቸውን ወጣቶች በብዛት ለማስተማር የቦታ ጥበት ችግር እንደፈጠረበት የፓሌት ስዕልና ስቱዲዮ ትምህርት ቤት ገለጸም። በትምህርት ቤቱ የተሰጣቸውን ስልጠና የሥነ ስዕል ችሎታቸውን ለማሳደግ እንዳገዛቸው የተናገሩት አስተያየታቸውን ለአሚኮ የሰጡ ወጣቶች የትምህርት ቤቱ የቦታ ጥበት ችግር እንዲፈታ ጠይቀዋል። መስኡር ጀማል ስዕል ቀለምና ሸራን እርሳስና ወረቀትን በማዋሃድ ሐሳብንና ስሜትን የመግለጽ ጥበብ ነው። የስዕል እውቀት በተሰጥኦ አለፍ ሲልም በትምህርት ይገኛል። በሀገራችን የስዕል ትምህርት የሚሰጡ ትምህርት ቤቶች ጥቂት ናቸው። ከእነዚህ ውስጥ በደሴ ከተማ የሚገኘው አንጋፋው ፓሌት የስዕል ስቱዲዮና ትምህርት ቤት አንዱ ነው። አሚኮ ያነጋገራቸው የስዕል ትምህርት የሚማሩ ተማሪዎች በፓሌት የስዕል እውቀት ቀስመው ችሎታቸውን ማሳደጋቸውን ይናገራሉ። ኢንተረስቱ ስላለን እና ወደዚህ ቤት አድርገው ከመጀመሪያው ጀምረው እዚህ ያለንበት ደረጃ እስክንደርሱ ድረስ ብዙ ትምህርቶችን እየሰጡ እዚህ ደረጃ ደርሰናል። ስል ትልቅ ዘርፍ ነው እና ብዙ መደረግ ያለበት ነገር አለ። ከቤት ጀምሮ ምንም ነገር የለም ስራ ሁላ የሚደግፍ ማን ነገር የለም እና ትልቅ ድጋፍ ቢደረግልን ብዙ ተማሪዎች መፍራት የሚችሉበት ቤት ነው። ያው አቀባበላቸው በጣም ደስ ይል ነበር። ከዚያ ስመጣ ደግሞ የመጣሁት ነገር ቢኖር ፍላጎት ብቻ ነበር እንጂ ከዛ ያለፈ ብዙ ነገር አልነበረ። ያው እዚህ ከገባን በኋላ ግን ብዙ የተሻሉ ነገሮች አይታ የነበረን ፍላጎትም ደግሞ ለማዳበር ችላል። እዚህ ፓሌት ከመግባቴ በፊት ያው እንደ ማንኛውም የጀማሪ ሠዓሊ የተወሰነ ፍላጎቱም አለ እና ደግሞ የተወሰነ የምታውቀውም ነገር አለ ያንን በትምህርት ለማዳበር የሆነ እስከዛሬ ሰርተ ባመጣቸው ያንን በትምህርት ለማዳበር እዚህ ፓሌት የሳለ ማህበር ውስጥ ገባሁኝ። እዚህ ከገባሁን በኋላ ያገኘሁት ነገር በጣም ትልቅ ነው። በፊት እዚህ ሳልገባ የነበረኝ ፐርስፔክቲቭ በጣም ቀይሮልኛል። ትልቅ ነገር አግኝቼበታለሁ እዚህ ቤት ውስጥ አሁንም ያለሁበት ደረጃ የመጣው እዚህ ከገባዊ በኋላ ነው። የፓሌት ሰዓሊያንና ቅራጺያን ማህበር ሰብሳቢና መምህር የሆነው ክብሩ ይስፋ ካሳ ፓሌት በደሴና አካባቢው የሚገኙ ስዕል የመሳል ዝንባሌ ያላቸው ሁሉ ተሰጠዋቸውን የሚያዳብሩበት ቦታ መሆኑን ይገልጻል። ፓሌት ከተመሰረተ ጀምሮ አይ ቲንክ አውደ አርባዎቹ አካባቢ ትጸጋት ና ረዥም እድሜ ያለናት እና ከተመሰረተ ጀምሮ የስዕል አፍቃሪያን ወይም የስዕል ሰአል ፍቅር ያላቸውን ልጆች በመኮትኮት በስነ ምግባሩ፣ በስነ ጥበብ የማሳደግ አቋም ነው ያላት እና እስካሁን ድረስ አንድም ቀን ሳይዘጋ ከሰኞ እስከ እሁድ ድረስ የስዕል አፍቃሪዎች ወይም ሰአሌዎች መጥተው የሚሰለጥኑባት ቤት ነች። አሁንም ያለምንም ክፍያ ያለም ማቴሪያል እርስ በእርስ ሲተዋ ተዋጣሚ የሚማሩባት ነፃ የስዕል ትምህርት ቤት ናት። ክብሩ ይስፋ ካሳ የቦታ ጥበትና የአቅም ውስንነት መኖሩ በሙሉ አቅም የስነ ስዕል ትምህርት ለመስጠት እንቅፋት መሆኑን በመጥቀስ እኒህ ችግሮች ቢቀረፉ የተሻለ ስራ ለመስራት ያመቻል ይላል። የተሻለ ድጋፍ ቢሰጥ ካለው ቦታ አንጻር ተማሪዎች ራሱ አንዳንዴ በፈረቃ የምናስተምርባቸው ታይሞች አሉ። እንደ ሳሊ ቤቷ ለሁለት ወይም ለሶስት የምትሆን ቤት ነች። ለምሳሌ ስፔስ ችግር አለ። ኖርማሊ ነጻ ሀሳብ ለማሰብ የተለያዩ ኮርሶችን ለምሳሌ ግራፊክስ ኮርሶች አሉ፣ ስክራፕቸር ኮርሶች አሉ፣ የተለያዩ እንደ ቪዥዋል አርት ብዙ ትምህርቶች አሉ። እነዛን ለመስጠት ራሱ የቦታ እጥረት የካፓሲቲ ጥረቶች አሉ። ሁለተኛ ደግሞ የተሻለ ቦታ ወይም የተሻለ አቅም ቢሰጠም የከተማችን አቅም ሰፊ ነው። የመማር አቅም ሰፊ ነው። የተማሪ ፍላጎት በጣም ብዙ ሰፊ ነው። በጣም የተሻለ ነገር ከዚህ በላይ ይሰራል። በዚችው አቅም ላይ ክልላዊም አገር አቀፋውም ይሆን ውጤት አምጥተናል። በዚች ባለችው ማት ነው ደግሞ የተሻለ ነገር ደግሞ ቢሰራ በጣም ቆንጆ ነገር እንደምናበረክት ለማህበረሰቡ እንደምናበረክት አስባለሁ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ